ሰላም ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? የዛሬ ካብሳ አሰራር ነው ማሳያችሁ። ካብሳ ማለት ያው ሩዝ፣ ቀይ ሩዝ ማለት ነው። ዛሬ የሰራውት መሳታ ያላችሁ። ዘታሽን ኩርት ደስታችንም ጣደን ዘይታችን እናደርጋለን። ያው ዘይታችን ትንሽ መጋል ስላለበት ሽንኩርት ከመጨመራችሁ በፊት ዘይቱ ጋል ሲል ሽንኩርቱን ይጠብስልናል ማለት ነው። ዘይት ጨመርን። ሽንኩርቱን ቀላ እንዲያደርግ ጣምያው

ቀላ ሲል እናወቃል። ቲማቲም ብዙ ጊዜ እያበሰል በረደ ቤት አስቀምጣለ። ፈጭቼ አብስዬ በረደ ቤት ነው የማስቀምጠው። ትጠቀም ስጠቀም እንደዚህ ያወጣና ጠቀማለሁ ማለት ነው። ስ ከበረደ ቤት እያወጣ ነገር የለውም ቱ ማለት ነው በረዶ ስላለቀቀ ነው። እዚህ ጋር ሌላው ትልብሎ ትንሽ ይቀረዋል በረዶ አለቀቀ። ከዛ ሱስ ከቁላላ ዶሯችን እዚህ ጋር እንደነጣጥፋለን እኛ ጋር ብዙ ጊዜ ሙሉ ዶሮን አይወዱም። የዶሮ ስጋ ብቻ ነው እንጂ ሙሉን አይወዱም። እንዲህ ገነጣጥዬ በከልል ዘፈዘፈው ነው ማለት ነው። በከልል ከዘፈዘፍኩ በኋላ ወደዚያ ነው ስራ ገባለሁ ማለት ነው። ይህ ትንሽ ያው መዘፍዘፍ ስላለበት ዶሮ በተፈጥሮ ስላለበት ከዛ ወደ ቁመታችን ይመለሳለን። እዚህ ጋር ነጭ ሽንኩርት ነው የማደርገው። ቲማቲሙ የበሰለ ስለሆነ ብዙ ማብሰል እዚህ ጋ በኋላ አብሮ ስለሚበስል በኋላ ቀን እና ቀን ጨምራለሁ።

የተፈጨ ምንድን ነው የሚባለው? ክኖር በእኛ ሀገር ክኖር ነው። በዚህ ግን ማጂ ማጂ ነው። ክኖር በዚህ ነው፣ ማጂ ማጂ በዚህ ነው መሰለኝ። ክኖር በእኛ ነው ብቻ። ግን የተፈጨ ነው፣ ድቁቱ ማለት ነው። አባውም ነበረኝ ግን በድቁቱ ነው ያደረግኩት። ይሄ ደግሞ ሳልሳ ነው። ትንሽ መቅላት ስላለበት ኛ በጣም ቀይ ሲሆን ይወዳል። ያው ካብሳ ደግሞ ቀላ ይሆናል። ሩዝ ካብሳ የሚባለው ራሱ ስሙ ማለት ነው። በዚህ መልኩ ስጉይ እንደዚህ ሆነ። በዚህ ላይ ትላላችሁን ዶሮ ወጥ ነበር መስራት። ከዛ ይሄ ባህራት ደግሞ ትልልቅ ባህር ሎሚያስ ወጥ ጥቁር ሎሚ፣ የባህር ዛፍ ቅጠል እና ግርፋ ቴል ማለት ነው። በዚህ መልኩ በኋላ ያጠፍኳትን ዶሮ አመጣና ጨጣለ ማለት ነው። ዶሮ ሞያሽ ይዘርዘርልሽ የሚባለው እዚህ ጋር ነው። አደራችን ለቦታ አይደለም። ሁለት ቦታ ነው። ከቁጥር 12 ምናምን ቢባል ከዛ ውሃ እንከልሳለሁ። አዎ ምን አይነት ሩዝ እንደሚሆን መገመት ትንሽ እንደዚህ ታቁላላን በኋላ እኋችንም እንከልሳለን ሩዛችንን የሚያበስልልን ሀለ ውሃ እንከልሳለን ማለት ነው። ከዛ እንደዚህ እናደርግና ብረት ድስታችንን ያችሁት። በቃ ለሩዝ የሚበቃኝ ናህል ስጋውን አብስሉ። ለሩዝ ማብሰያ የሚበቃኝ ናህል አደረግኩኝ። ከዛ ከድኔ ሁላችሁ የሚመስሉ በሰለ ማለት ነው። ዋው እንዴት እንደበሰለች ዶር እያያቸዋት። ግን ሀያ ደቂቃ ነው እሺ። ያበሰልኩት ብዙ አይቆይም። ሀያ ደቂቃ ነው። እሳቱን ቀነስ አድርጌ ማለት ነው። ከዛ ምን አደርጋለሁ? ያው ሸዋያ ውስጥ ስለምከተው ማሽን ውስጥ ያስቀምጣለሁ አስቀምጣለሁ መከሯ የዶሮ ስማ እዚህ ጋር ካደረኩኝ በኋላ ሮን ውስጥ ከተዋለሁ ማለት ነው። ይሄ ሩዜን የሚያበስለው ውሃ ነው ማለት ነው። ያችሁት መረቁ የዶሮ ሩዜን ይመስላል። አጥቤ ለማስተዛዘት ዝግ ነበረ በኋላና በከል አጥቤ ያው በዚህ መልኩ ክሩን ከፈትኩ ነው። በነገራችን ላይ ሩዙ ሰባት ይፋል ስም ብትጠቀመ የሚፈጀው ለመብሰል ታዋሃድኩት በኋላ እከርነዋለሁ። በዚህ መልኩ ሩዛችን በሰለ ማለት ነው። የዛሬ ምሳችን ይሄን ይመስላል። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ቴንክ ዩ ፋሚሊዎች። ይላለው ምሳችን ዛሬ ይሄን ይመስል ነበር። መልካም ጊዜ።